አርዕስተ ዜና። መጪው ሀገር አቀፍ ምርጫ በሕግና ጸጥታ ሁኔታዎች ምክንያት ነጻና ፍትሃዊ ላይሆን ይችላል ሲል የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት አስጠነቀቀ። ምክር ቤቱ በመግለጫው ምና አለ የሚለውን ይዘናል። ከሰብአዊ መብቶች ጋር በተያያዙ ስልጠናዎችን ለመስጠት ክትትልና ቅንጅታዊ አሰራርን ለማጠናከር እንዲሁም ግልጽ ተጠያቂነት ያለውና ሰብአዊ መብቶችን ያከበረ የመገናኛ ብዙኃን ምኅዳርን ለመፍጠር በጋራ እንደሚሰሩ የኢትዮጵያ ሰብዓዊ መብቶች ኮሚሽንና የኢትዮጵያ መገናኛ ብዙኃን ባለስልጣን አስታውቀዋል። እንነግራቸዋለን። ከሰሞኑን ከፍተኛ ጥቃት በሲቪል ሰዎች ላይ ሲፈጽም የነበረው የሱዳን ፈጥኖ ደራሽ ኃይል በአሜሪካ የቀረበውን የሰብዓዊነት ተኩስ አቁም ስምምነት መቀበሉን አስታውቋል። የስምምነቱን ዝርዝር ጉዳዮች እንነግራቸዋለን። የእስራኤል ጦር በደቡባዊ ሊባኖስ ታይር አውራጃ አዲስ የአየር ጥቃት መፈጸሙን አስታውቋል። ጦሩ እንዳለው ጥቃቱ ያነጣጠረው ከዚህ ቀደም የወደሙ ወታደራዊ መሰረተ ልማቶችን መልሰው ይገነቡ የነበሩ ሄዝቦላ አባላት ላይ እንደሆነም ገልጿል። ዝርዝሩን ይዘነዋል። መጪው ምርጫ ነጻና ፍትሐዊ ላይሆን እንደሚችል የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት አስጠነቀቀ። መጪው ሀገር አቀፍ ምርጫ በሕግና ጸጥታ ሁኔታዎች ምክንያት ነፃና ፍትሐዊ ላይሆን ይችላል ሲል የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት አስጠንቅቋል። ምክር ቤቱ አክሎም የመጪውን ሰባተኛውን ጠቅላላ ምርጫ ተአማኒነት አደጋ ላይ ይጥላሉ እያላቸው በስራ ላይ ያሉ የምርጫ ሕጎች እንዲሻሻሉና የጸጥታ ችግሮችም እንዲፈቱ ለመንግስትና ለሚመለከታቸው ተቋማት ጥሪ አቅርቧል። ምክር ቤቱ ለህዝብ ተወካዮች ምክር ቤት፣ ለምርጫ ቦርድ እና ለጠቅላይ ሚኒስትር ጽህፈት ቤት በጻፈው ደብዳቤ የኢትዮጵያ አሁናዊ ተጨባጭ የሰላም የደህንነት እና የጸጥታ ሁኔታ የፖለቲካ ፓርቲዎች በነጻነት እንዲንቀሳቀሱ አይፈቅድም ብሏል። ይህም በቀጣይ የሚካሄደው ሰባተኛው ዙር ጠቅላላ ምርጫና የአካባቢ ምርጫዎች ነጻ፣ ፍትሐዊና ዲሞክራሲያዊ እንዳይሆኑ ያደርጋል የሚል ስጋቱን ገልጿል። ምክር ቤቱ ምርጫው ነጻ ፍትሃዊና ዲሞክራሲያዊ ይሆን ዘንድ የህግና የአሰራር ማሻሻያ የሚያስፈልጋቸውን አራት ዋና ዋና ጉዳዮችን በዝርዝር አስቀምጧል። እነዚህም የእጩዎች የድጋፍ ፊርማ ማሰባሰብ፣ ከመንግስት የሚሰጥ የፋይናንስ ድጋፍ፣ የምርጫ ሥርዓት ለውጥና የምርጫ የጊዜ ሰሌዳ ህግና የአሰራር ማሻሻያ ናቸው ሲል ገልጿል። ሰብአዊ መብቶችን ያከበረ የመገናኛ ብዙኃን ምኅዳር ለመፍጠር እንደሚገባ ተመላከተ። ከሰብአዊ መብቶች ዘገባ ጋር የተያያዙ ስልጠናዎችን ለመስጠት ክትትልና ቅንጅታዊ አሰራርን ለማጠናከር እንዲሁም ግልጽ ተጠያቂነት ያለውና የሰብአዊ መብቶችን ያከበረ የመገናኛ ብዙኃን ምኅዳርን ለመፍጠር በጋራ እንደሚሰሩ የኢትዮጵያ ሰብአዊ መብቶች ኮሚሽንና የኢትዮጵያ መገናኛ ብዙኃን ባለስልጣን አስታውቀዋል። ሐሳብን በነጻነት የመግለጽና የመረጃ ተደራሽነት መብቶችን የማረጋገጥ እንዲሁም በሰብአዊ መብቶችና ዲሞክራሲያዊ ጉዳዮች ላይ ህዝባዊ ተሳትፎን በማሳደግ ረገድ ሁለቱ ተቋማት በሚኖራቸው ሚና ላይ ያተኮረ ውይይት አድርገዋል። በውይይቱም ኢሰመኮ የመገናኛ ብዙሃን ነፃነትና ሐሳብን በነጻነት የመግለጽ መብት ተፈጻሚነትን አስመልክቶ ባከናወናቸው ክትትሎች የተለዩ ግኝቶችንና ምክር ሐሳቦች ቀርበዋል። በተጨማሪም መገናኛ ብዙኃን በሰብአዊ መብቶች መከበር መከበርና በዲሞክራሲያዊ ስርዓት ግንባታ ውስጥ ያላቸው ሚና፣ ለኢትዮጵያ የመገናኛ ብዙኃን ሽፋን ሚዛናዊነትና አካታችነት ሁኔታ እንዲሁም ሙያዊ ስነ ምግባርንና ሰብአዊ መብቶችን አክብሮ በመንቀሳቀስ ረገድ የሚስተዋሉ ትኩረት የሚሹ ጉዳዮች በውይይቱ መነሳታቸውን ከኮሚሽኑ ያገኘነው መረጃ ያሳያል። ኢትዮጵያ እና ጅቡቲ የኃይል መሰረተ ልማት ዝርጋታ ለማከናወን ተስማሙ። ኢትዮጵያ ወደ ጅቡቲ የምትልከውን የኤሌክትሪክ ኃይል የምታስተላልፍበት ሁለተኛውን የኃይል መስመር ዝርጋታ ለመገንባት የሚያስችል ስምምነት ከጅቡቲ ጋር ተፈራርማለች። የኢትዮጵያን ጋላፊ ማከፋፊያ ጣቢያ ከጅቡቲው ናጋድ ማከፋፊያ ጣቢያ ጋር በሚያገናኘው በዚህ ፕሮጀክት የ230 ኪሎ ቮልት የኃይል ማስተላለፊያ መስመር ግንባታ እንደሚከናወን በጅቡቲ በተካሄደው የፊርማ ሥነ ሥርዓት ላይ ተገልጿል። በጅቡቲ ግዛት የሚዘረጋውን 190 ኪሎ ሜትር ጨምሮ በአጠቃላይ 292 ኪሎ ሜትር የሚሸፍነውን የኃይል መስመር ፕሮጀክት በ18 ወራት ለማጠናቀቅ እቅድ መያዙን ተነግሯል። ዓለም ባንክ ዝርጋታውን በ55 ሚሊዮን ዶላር ብድር የሚደግፈው ሲሆን የግንባታው ውሉ ትራንስ ሬል ሊሚትድ ለተሰኘ የህንድ ኢንጂነሪንግ ኩባንያ መሰጠቱን ስፑትኒክ ዘግቧል። የጅቡቲ የኤነርጂ እና የተፈጥሮ ሀብት ሚኒስቴር ዩኒስ አሊ ጉዲ ፕሮጀክቱ ታዳሽ የኃይል ሀብቶችን በመጠቀም ላይ የተመሰረተ ብሔራዊ የኃይል ፖሊሲ እንድንተገብር ይረዳናል፣ ይህም መቶ በመቶ የንጹሕ ኃይል ግባችንን እንድናሳካ ያስችለናል ሲሉ ተናግረዋል። የኃይል መስመር ዝርጋታው የጅቡቲና የኢትዮጵያ የረጅም ጊዜ የኃይል ትብብር አካል ሆኖ እንደ አውሮፓውያኑ አቆጣጠር በ2013 የተጠነሰሰ ፕሮጀክት መሆኑን ዘገባው አስታውሷል። በኢትዮጵያ በዓመት 50 ሺህ ሕፃናት ከፎሊክ አሲድ እጥረት ጋር ይወለዳሉ ተባለ። በኢትዮጵያ በየዓመቱ ከ30 እስከ 50 ሺህ የሚደርሱ ሕፃናት ከነርቭ ዘንግ አፈጣጠር ችግር ጋር እንደሚወለዱ ተነግሯል። ይህ በሽታ የተመጣጠነ ምግብ እጥረት ምክንያት የሚከሰት መሆኑን የገለጹት በበሽታው ዙሪያ የሚሰራው የሆፕ ኤስፒኤች የፕሮግራም አስተባባሪ ዶክተር ሰለሞን ዘካርያስ ኢትዮጵያ በአፍሪካ እንዲሁም በዓለም አቀፍ ደረጃ በበሽታው ከሚጠቁ ቀዳሚ ሀገራት መካከል መሆኗን ተናግረዋል። በዚህም በአፍሪካ በአንደኛ እንዲሁም በዓለም አቀፍ ደረጃ በሶስተኛ ደረጃ ላይ እንደምትገኝ ነው አስተባባሪው የተናገሩት። ማንኛውም እናት ከእርግዝና በፊትም ሆነ በእርግዝና ወቅት የሕክምና ባለሙያን በማማከር የፎሊክ አሲድ መድኃኒት መውሰድ እንደሚገባትም ጠቁመዋል። ሆፕኤስቢኤች ከተለያዩ አጋር አካላት ጋር በመተባበር ዓለም አቀፍ የነርቭ ዘንግ አፈጣጠር ችግር ቀንን አክብሯል። የሱዳን ፈጥኖ ደራሽ ኃይል ተኩስ ለማቆም ተስማማ። የሱዳን ፈጥኖ ደራሽ ኃይል የተኩስ አቁም ስምምነት ላይ ለመድረስ ፈቃደኛ መሆኑን ገልጿል። ታጣቂ ኃይሉና የሱዳን መከላከያ ኃይል ከሁለት ዓመታት በላይ ለዘለቀ ጊዜ ጦርነት ውስጥ ያሉ ሲሆን ከሰሞኑንም በሲቪል ሰዎች ላይ ከፍተኛ ጥቃት ሲያደርስ እንደነበረ መረጃዎች ያመለክታሉ። ይህንን ተከትሎም የሱዳኑ ፈጥኖ ደራሽ ኃይል በአሜሪካ የቀረበውን የሰብአዊ ተኩስ አቁም ስምምነት መቀበሉን አስታውቋል። የሱዳን ወታደራዊ ጦር ግን እስካሁን ምላሽ አልሰጠም። አርኤስኤፍ መግለጫውን ያወጣው በምዕራብ ዳርፉር የሚገኘውን የኤል ፋሽር ከተማን ከተቆጣጠረ በኋላ ነው። በከተማዋ ዙሪያ ለ18 ወራት ከበባም አድርጓል። ከበባው እንዲቆም የተባበሩት መንግስታትን ተደጋጋሚ ጥሪ ችላ በማለቱ ለመሸሽ የማይችሉ ነዋሪዎችን ለረሃብ አጋልጧል። በተባበሩት መንግስታት የሚደገፈው ዓለም አቀፉ የረሃብ ክትትል ቡድን በከተማዋ ውስጥ የረሃብ ሁኔታዎች መከሰታቸውን አረጋግጧል። አርሲፍ በእግረኛ ወታደሮቹ የጅምላ ግድያ ሪፖርቶች ምክንያት ዓለም አቀፍ ተቃውሞ እያጋጠመው ቢሆንም ቡድኑ ክሱን አስተባብሏል። ጥሰቶቹ በግለሰቦች ደረጃ የተፈጸሙ መሆናቸውን አምኖ አንዳንዶቹንም ማሰሩን ገልጿል። እንደ አውሮፓውያኑ አቆጣጠር በ2023 ነበር በሱዳን ጦርና በአሬሴፍ መካከል የእርስ በርስ ጦርነት የተጀመረው። ሁለቱም ወገኖች በጦርነት ወቅት የተለያዩ የተኩስ አቁም ሀሳቦችን ቢቀበሉም አንዳቸውንም አልተገበሩም ሲል አልጀዚራ ዘግቧል። የእስራኤል ጦር ዛሬ በደቡብ ሊባኖስ ጥቃት ፈጸመ። የእስራኤል ጦር በደቡባዊ ሊባኖስ ታይር አውራጃ አዲስ የአየር ጥቃት መፈጸሙን አስታውቋል። ጥቃቱ ያነጣጠረው ከዚህ ቀደም የወደሙ ወታደራዊ መሠረተ ልማቶችን መልሰው ሲገነቡ የነበሩ የሂዝቦላ አባላት ላይ እንደሆነም ጦሩ ገልጿል። የእስራኤል ጦር ባወጣው መግለጫ የሂዝቦላ የግንባታ ክፍል አባላትን መምታቱን ገልጾ፣ በእስራኤል ግዛት ላይ የሚደርስን ማንኛውንም ስጋት ለማስወገድ መስራቱን እንደሚቀጥልም አስታውቋል። የሊባኖስ መንግስታዊ ብሔራዊ የዜና ወኪል በታይር አካባቢ በቱራና በአባሲያ ከተሞች አቅራቢያ የእስራኤል ጥቃቶች መኖራቸውን አረጋግጧል። ሆኖም እስካሁን በጥቃቶቹ የደረሰው ጉዳት ምን ያህል እንደሆነ የተገለጸ ነገር የለም። አሜሪካና ግብፅ ሊባኖስ ከእስራኤል ጋር ቀጥተኛ ውይይት እንድትጀምር ጫና እያሳደሩ እንደሚገኙ የሚታወቅ ሲሆን፣ ጥቃቱን ተከትሎ ሂዝቦላ በሰጠው መግለጫ ግን ከእስራኤል ጋር የሚደረግ ማንኛውንም ፖለቲካዊ ድርድር እንደማይቀበል በጽኑ አስታውቋል። የሊባኖሱ ፕሬዝዳንት ጆሴፍ አውን በበኩላቸው የእስራኤል ጥቃትን በማውገዝ የሊባኖስ ጦር ማንኛውንም ተጨማሪ የእስራኤል ጥቃቶች እንዲመክት መመሪያ መስጠታቸውን እየዘገበው ሚድል ኢስት ሞኒተር ነው። የደቡብ አፍሪካ መንግስት በሩሲያና በዩክሬን ጦርነት መካከል ቅጥር ፈጽመው እየተዋጉ ከሚገኙ 17 ዜጎቹ ጥሪ እንደደረሰው አስታውቋል። ተዋጊዎቹ ከ20 እስከ 39 ዓመት ዕድሜ ያላቸው ሲሆኑ በጦርነት በተጎዳው የዶንባስ ክልል ውስጥ እንዳይወጡ ሆኗል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ እነዚህ ወጣቶች በመሰል ተግባራት ውስጥ እንዲገቡ ምክንያት የሆኑትን ሁኔታዎች ለመመርመር ትዕዛዝ ሰጥተዋል ሲሉ የአገሪቱ መንግስት ቃል አቀባይ ተናግረዋል። ይሁን እንጂ ደቡብ አፍሪካውያን ለዩክሬንም ይሁን ለሩሲያ እየተዋጉ ስለመሆኑ ግልጽ አልተደረገም። በሀገሪቱ መንግስት ሕግ መሰረት ካልተፈቀደለት በስተቀር ቅጥረኛ ሆኖ በመስራት ለሌላ ሀገር መዋጋት ሕገወጥ ነው ተብሏል። ይሁን እንጂ የሀገሪቱ መንግስት ተዋጊዎቹ አጓጊ የሆኑ ውሎች እየቀረበላቸው ለሌላ አገር እንዲዋጉ ተደርገዋል ሲል ቅሬታውን አቅርቧል። የሀገሪቱ መንግስት ቃል አቀባይ ቪንሰንት ማጉያን በበኩላቸው የደቡብ አፍሪካ መንግስት ተዋጊዎቹም ወደ አገራቸው ለመመለስ ዲፕሎማሲያዊ መንገዶችን እየተጠቀመ መሆኑን አስረድተዋል። ፕሬዝዳንት ራማፎሳና የደቡብ አፍሪካ መንግስት ከውጭ ወታደራዊ አካላት ጋር የሚሰሩ ግለሰቦች እያደረሱ ያሉትን የጉልበት መበዝበዝ አጥብቀው እያወግዛሉ ሲሉም መናገራቸውን ቢቢሲ ዘግቧል።